አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ አለሁ አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ ምክራችሁ ያስፈልገኛል። ጉድኝ ላችኋለሁ። በጠዋቱ ከማለወጥ ወደ ውስጥ ገብቻ አለው። እውነቴን ነው የምላችሁ፣ ተጫውቶ ብኝ ነው የሄደ። ጥፋቱ የማነው? እኔ ተጠያቂ ነኝ ወይ? ምንድነስ ማድረግ ያለብኝ? ብቻ በጥቅል ምክራቸው ያስፈልገኛል እና እባካችሁን የሆነ ነገር በሉኝ የአገሬ ልጆች፣ እንደወለኝ ዛሬ እንደው ሰው ቤት እንደው እስከመቼ እንደው እስከመቼ ራሳችሁ ባጠፋችሁ ጥፋት ተሳቃችሁ ሰዎች ባጠፉት ጥፋት ተሳቅቄ ይኖራሉ። አሁን ይሄ ኑሮ ነው የሀገሬ ልጆች፣ በጠዋቱ ግራ ግብት ብሎኛል። ይህም ቪዲዮ እየቀረጽኩት ያለው ገና በጠዋት ነው ስንት ሰዓት እንደምለቀው አላቅም የሀገሬ ልጆች፣ ምን አለመሰላችሁ ስራ በሌለቀን እኔ ከሰገርኩ በኋላ ድጋሜ ተኝቼ እስከ ዘጠኝ ሰዓት እስከ ስምንት ሰዓት ተኛለው ማለት ነው ገባችሁ? እና ዛሬ እሑድ ነው ስራ የለም ማለት ነው ስራ ባለቀን ግን ከሰገርኩ በኋላ ብተኛም ግዴታ ሰባት ሰዓት ከሀያ ወይ ተኩል ተነስቼ አነሰዋለው ማለት ነው። ዛሬ ግን ስራ ስለሌለ ተኝቼ ደግሞ አይታችሁ ከሆነ አይታችሁ ከሆነ ሳይሆን ታዩታላችሁ፣ ሰግዳችሁ ከተኛችሁ በኋላ እንቅልፍ እንዴት እንደሚጣፍጥ የገረመኝ ነገር። ግን እኔ እንቅልፌን ጨርሼ ራሱ ተነስቼ ሀገሬ ልጆች ማለት ነው ወላይ አልገል ተጋድሜ ስልክ እየጎረጎርኩ ነበር ማለት ነው። በኋላ ትዝ ሲለኝ ይሄ ነገር አለ ወይኔ፣ ሸቃል ሲሆን ድረስ ፀሐይ ነገውን አልኩኝና ሶክ ሶክ ሶክ እያልኩ ሲሄድ አንዱ ከላይ ተንጠልጥሏል፣ አንደኛው ደግሞ ከስር ይሄ ካርቶን የምታዩት ከስር በበሩ በታች ማለት ነው ተወርሯል። እና የዛሬ ሳምንትም እንደዚህ ያለ ነገር ተከስቶ ነበር። ለዚያም ነው አሁን ምን ላድርግ፣ መፍትሄ ይስጡኝ አልኳችሁ። የዛኔ እንዴት እንዴት እንደሆነች ስላየዋት ነው። በእርግጥ ጥፋቱ የእኔ ብቻ አይደለም። የሀገሬ ልጆች እኔን አይመለከተኝም፣ ግን ደግሞ እንደ ሰው ሳስበው ጥፋቱ ሚኒም ጭምር ነው። ለምን ብትሉ እስካሁን ድረስ ባልተኛ አንድሮ ይሄ ነገር ባልተፈጠረ ነበር። ብቻ አሁን ወደ መፍትሄ ምሩ የሀገሬ ልጆች፣ ምን ላድርግ? ምንድን ነው መሰላችሁ፣ አንዷ ልጅ ማለት ነው ምግብ ከማጣም ነው የምትጠቀመው እና ለአንድ ለአንዱ ወር ማለት ነው ኮንትራት ትይዛለች። ገባችሁ? አይታችሁ ከሆነ አንዳንዴ ማታ ላይ ይመጣል፣ አንዳንዴ ቀን ላይ ይመጣል፣ አንዳንዴ ጠዋት ላይ ይመጣል ማለት ነው ይህኛ አንዳንዴ ስላችሁ በቀየረች ቁጥር ምግብ ቤት ከቀየረች ነው እንጂ ምግብ ቤት ካልቀየረች እሷ እንደተባባለች ነው የሚያመጡላት። እና ይቺ ይውትላችሁ ምግቧን የምታስመጣ ጠዋት ነው በጣም ጠዋት ማለት ነው። እና ከስንት አመት በፊት ጀምሮ ነው ይሄ ነገር የሚሆነው። አንዳንዴ ያኔ ታቆሟል፣ በመሀል ደግሞ ታዛለች ማለት ነው። እና ሸቃሌ ስንት ሰዓት ነው ጠዋት የምትነሽ ምናምን ስትለኝ፣ ስራ ካለ ሰባት ተኩል እነሳለሁ፣ ስራ ከሌላችሁ ግን ዘጠኝ ሰዓትና ስምንት ሰዓት ነው የምነሳ ብዬ ነገር ያታለሁ። ከዛ ይሄ ሰውዬ ምግቡን እኔ ከመነሳት በፊት ይዞ ስለሚመጣ ምን ብለዋለች መሰላችሁ? ስትመጣ ጀረስ እንዳታጫው፣ ምክንያቱም ሸቃላ ተኝታለኝ። ብታጫውም የሚከፍት የለም ችግር የለውም። በሩ ጋ ብቻ አስቀምጠው ሂድ፣ እሷ ስትነሳ ታነሳዋለች፣ ትለዋለች ማለት ነው። ከዛ በፊት ነው ያልኳት፣ ለምንድን ነው ጠዋት የሚመጣ ምናምን ነገር ስላት፣ አንድ ቀን ጀረሳ ጮሆ ነው ማለት ነው። አንድ ቀን ሳውቅ ሰውዬው ጀረሳ ጮሆና ሳሲት ተሆነ ስኮ ደገት ጀረስ ምናምን ሌሻና ረግዳ ምናምን አልኳት። እኔ እኮ በዚያን ሰዓት ተኝቻለሁ። ስድስት ተኩል እኮ ነው፣ ዛሬ ጀረስ ያጮኸ ለምን ስራ እኔ እኮ እንዳታጮህ ብያለሁ፣ ነግራቸዋለሁ ምናምን አለች። ከዛ ወዲህ አጮሆብኝ አያውቁም። እኔ ለምን ብትለው በተቻለኛ ቅም መብት የሆነችን ነገር አሳልፌ መስጠት አልፈልግም። ለምን ቀንም ሙሉ ስታሽከረክረኝ ነው አምትል ግዴታ የሆነብኝን ነገር እንድሰራ ስለምታስገደኝ እኔም ደግሞ መብት የሆነችውን ነገር ትንሽም ትሁን ትልቅ ማስከበር እፈልጋለሁ። ስለዚህ በዚያን ሰዓት የምኝታ ሰዓቴ ስለሆነ መነሳት አልፈልግም። ገባችሁት? በጧት ተነስታለችና እስኪ ቀን ትተኛ ብላ በስራ ሰዓት እንድተኛ አትፈቅድልኝም እና እንደዚያ ስላት በቃ አለች፣ ስትነሽ ታነሺዋለሽ አለችኝ። ስራ ባላት ቀን ከሆነ ሰባት ሰዓት ከሀያ ወይ ተኩል ወጥቼ አንስቼ ከጣውላ ላይ አስቀምጠላታለሁ ስራ የሌላት ቀን ከሆነ ደግሞ አንስቼ ተላጃ ውስጥ አስቀምጥላታለሁ ማለት ነው። የሀገር ልጆች ከዛ ዛሬ እሑድ ነዋ። ዛሬ እሑድ ነው፣ ስራ የለም ስራ የለምና አርፍጄ ተነሱ እንዳልኳቸው ትዝ ሲለኝ ስል በቃ ካርቶን መሬት ላይ ያለ ካርቶን እንደሆነ ሳውቀው በቃ ተበላሽቷል አልኩኝ። ለምን የዛሬ ሳምንትም እንደዚያ ያለ ነገር ሆኖብን ስለነበር ማለት ነው። የዛሬ ሳምንት አልቀረጽኩትም። አልጣልኩትም፣ ወሰድኩና ፍሪጅ ውስጥ አስቀመጥኩላ። ግን ነገርኳት ማለት ነው የተፈጠረውን ነገር። ከዚያ በኋላ እንዴት እንደዚህ ያደርጋል? እንዴት እንደዚህ ያደርጋል? ለምን በኪስ አድርጎ እንደዚያ ኛዋለን? ጥልጥሮም ነበር፣ አልሰቀለውም ነበር በርሎ ምናምን ምናምን አለች። እባክሽ እኔ በወዲ ማለት ነው ጥፋት እኮ ሲጀመር የራስሽ ጭምር ነው የኔም፣ የእሱን ብቻ አይደለም። ምክንያቱም ቀን ቢመጣ ማታ ቢመጣ ወዲሁን ደገት እንትን ጀረስ እንዳጨሁ ባነሰው፣ ድሮ ይሄ ነገር ባልሆነ። እውነት ለመናገር የሰዎቹ ብቻ ጥፋት የለባቸውም እነሱ አመጣው እንዳስቀመጡት ወዲያውም ባነሰው ኑሮ፣ ይሄ ነገር ባልተፈጠረ አገሬ ልጆች። እና ዋናው ቁም ነገሩ ምንድን ነው እያላችሁኝ ነው፣ እያላችሁኝ ከሆነ ይሄ የምታዩት እንደምታየት ምግብ ነው አይደለም? ምግብ ነው። ይሄ ምግብ እንዳለ ከጥቅም ውጭ ሆነ። ወላሂ የዛሬ ሳምንት አልበላችሁም። ማታ ስነግራት ማታ ነበርት በላይ እንትን ያለችው ስራ ስለሌለ ከሜካፕ ምናምን ስራ ተመልሳ፣ ሜሙና ዛሬ ምንድን ነው ያመጣልኝ ምግብ? ስለ ይሄ ያለ ግን እሱን እንዳትበዩ እንዳለ ላው ብቻ ሆኖ አላልኳት ማለት ነው። ከዛ የችው ለአምሎቹ ደግሞ ተላጆ ውስጥ ከገቡ በኋላ ጭጫኖቹ ሙተዋል ማለት ነው። ከዚያ ሰወረችና ላከችለት። አሁንም በሳምንቱ ደገመው። እኔ ዋናው አስተናጋጁ ለዚህኛው ለሚላላከው ልጅ አልነገረው ይሆን እንደዚህ አታድርግ ብሎ አላቅም። ከዛ በኋላ ተደፋ ማለት ነው። ምንም ሳይበላ ተደፋ እና ዛሬ በጧት ተነስቼ ሳየው እንዳለ ምግቡን ጭጫን በጭጫን ወሮታል ማለት ነው። ጭጫን ወላይ ጭጫም እዚህ ላይ ደግሞ ስሙን ቀድጀው ነው። ስሟና ስልክ ቁጥሯ የቤቱ ቁጥር ስላለ ቀድጀው ነው እንዳታዩት። ሌላ ቪዲዮ ላይ አይታችሁት ከሆነ እንግዲህ አላውቅም። ቀድጀው ነው ከዚህ ላይ ማለት ነው። የአገሬ ልጆች እዩትላችሁ። እና ሌላውም ምግብ አንስቼ ፍሪጅ ውስጥ አስቀመጥኩላት። አሁን ይሄን እንግዲህ እየጣልኩት ነው። እና አሁን እሷ ስትነሳ ምንድን ነው ምላት? ጥፋቱ ሲኔ ነው ወይስ የራሷ ነው ወይስ የሰዎቹ ነው? ንገሩ። እዩት ተመልከቱ። የአገሬ ልጆች ከጥቅም ውጭ ሆኗል። ወላሂ ምንም ነገር አይበላም። አሁን የዛሬ ሳምንት ጥና፣ ዛሬ ደግሞ እንደዚህ ያለ ነገር ሲፈጠር ምንድን ነው የምለው? እኔንስ አላውቅም። የሀገሬ ልጆች ተመልከቱ፣ ተመልከቱ። ወላሂ ዱቄት ነው የሚያደርገው። ደግሞ ዱቄት ያድርገውና ደግሞ እኮ ሲባላ እንዲሁም አራግፌው ነው እሺ። ማለት እስኪ ምናልባት ከላይ ብቻ ከሆነ ብዬ ካርቶኑን ሳልከፍት አራግፌው ነበር፣ ግን ስከፍተው በቃ እንዳለ ሆኖበታል ማለት ነው። አሁን ምን ላደርግ መፍትሄ ስጡኝ፣ ማለት ነው። ይሄን አድርጊ ሸቃሌት ጊዜ ያለሽ አሁን ጧት ነው፣ ገና እሷ እስከምትነሳ ድረስ መስራት ትችያለሽ። ይሄ ምንድነው የሚባለው? ደግሞ የለኝም። እሺ ቀዩ ማለት ነው። ሲጀመርም አልሰራላትም። እንዲያውም አይመለከተኝም። ወላሂ እኔ እንዲሁ ስለጨነቀኝ ነው እንጂ ማለት ሸክም ያዘኝ። የዛሬ ሳምንት እንደዚህ ተፈጠረባት፣ ዛሬ እንደዚህ ሲሆን እንዲሁ ግራ ገባኝና ትንሽ አለ አይደለ። እኔ ልጅቷ ጥሩ ልጅ ስለሆንኩ እንጂ ከዚህ ሁሉ ባትንገበገብ ኑሮ በሌሊት ባይመጣ ኑሮ ቀን ቢመጣ እንዳልኳችሁ ወይ ማታ ቢመጣ ወዲሁ እንደገት ጀረስ እንዳጮኸ ብከፍትላት ኑሮ በአንሶ ኑሮ ይሄ ባልተፈጠረ ነበር። ይበላት። ለነገሩ ልጅቱ የሆነች ግብጋባ ነገር ነች። ብታያት ማለት ነው የገንዘብ ቋጣና፣ ግን ምርጥ ልጅ ነች፣ ጨዋ ነች። ብታያት ማለት ነው። ገንዘብ አትሰጥም እንጂ ከሰጠችም ገንዘብ የሆነ ነገር ነው የምትገዛላችሁ፣ ወይ ሽቶ። እኔ ስፖርት እንደምወድ ታውቃለች። እንደዚህ አንዳንድ ነገሮች፣ የገመድ ዝለዮች ምናምን፣ የመዝለያ ገመድ የሆነ ልብስ ምናምን ነው እንጂ ብር ብትሞታት ሰጣችሁ። ለሸቃላ ማለት ነው ግን ጨዋ ነች። ከሸቃላ አይደርሱም የኔ ልጆች እና አሁን ግን በገንዘቧ ቀልድ አታውቅም። ወላሂ ነው የምላችሁ። ሶስት ቀን የሆናት ምግብ እራሱ በእሷ ቤት ትልቅ ቦታ አለው። ሶስት ቀን የሆነው ምግብ እናቷ ሀዲ ዋይት በሂል ትላታለች ማለት ነው። ያገሬ ልጆች አሁን ይሄ ሁሉ ምግብ ሲደፋ እንዴት ነው የምትሆነው? ነው ዛሬ ሲደገም ዛሬ ሲደገም ሁለት ምግብና ያመጡላት ብያቸዋለሁ። አንዱን ፍርጅ ፍሪጅ ውስጥ አስቀምጫለሁ። ኦፍ እናማ የሸቃለነቱ ኑሮ መረረኝ። እኔ የራሴ የቤት ይሆን ይህኔ እናቴ የቤት ይሆን የራሱ ጉዳይ ብ ይው ጣልኩት ማለት ነው። ሀገሬ ልጆች ይው ወላይ ጣልኩት። ምክንያቱም ምንም ማድረግ አልችልም። ለእሷ ትንሽ ይህ ቪዲዮ ቀርጭላት አለሁ በዋትሳፕ ልክላት አለሁ። ለምን ስትነሳፋ እንዳትከፍትብኝ ማለት ነው። ሀላሳናንሸት ሀሰል ትችል አለ ስነሳ እንደዚሁ ነው አገኘት በባለፈውም ትነጣልቸው አሁን ማትቤውን ብዬ ጣልኩ። ትራታል ሌላ ምን ይባላል ታዲያ አገሬ ልጆች፣ አይጣል እኮ ነው፣ አይጣል ነው፣ አይጣል ነው፣ አይጣል ነው። የሆዷ ነገር ሞቷ ነው። ብታይ ደግሞ አትወፍርም እንጂ በጣም ጎበዝ ነች። ለሆዷ እራሷ ትጠብቃለች። አሁን ምሳዋንም እራቷንም ይዛ ነው የምትሄድ። በዚህ አጋጣሚ ግን ጧት ጧት እየተነሳችሁ ለተማሪዎች ምሳም እንትን ቁርስ የምታዘጋጁቶች ጀግኖች እኮ ናቸው። ወላይ እኔ የተዘጋጀ ምግብ እንኳን ስቼ ቦታ ላይ ለመቀየር ምን ያክል ለምቆትቱ። እናንተ ግን ጀግኖች በጧት ተነስታችሁ ስንት ነገር ሰርታችሁ ብዙ ነገር አድርጋችሁ ወላሂ ትለያላችሁና አላግዛችሁ።